አመት ሆነን ከተዋወቅ ናችሁ ጋሽዬ፣ መካሪ እንዲሁም ተጫዋች እሙችየም ጀግና የወንዶች እናት ነች። አባየም ሳቂታ፣ እንግዳ ተቀባይ እንደናንተ ያለ የለም። ሚዲያ ላይ ሚዲያ ላይ ወጥተው ካወቅ ናችሁ ሰዎች፣ ካየነው ፈገግታ የእናንተ ልዩ ነው፣ ከላይ ነው ስጦታ። አሁን አምን በሉ እኛን መርቃችሁ ረዥም እድሜና ጤናንም ሰጥቷችሁ፣ በጨረቃዎቹ ለመጦር ያብቃችሁ። በደንብ አቀርባለሁ ከእኛ ምስጋናችን፣ ሁለት ጨረቃዎች የሚዲያ መሪ ወለዳችሁልን። ከዚህ በኋላ ግን ድጋሜ ጸብ የለም፣ በደንብ ምከሩልን። የብሩኬም አባት ሆነኩ ጋሽዬ የሙሽን ወስደሻል አይዞች ቀማመዬ፣ እነዚህ ጨረቆች በጣም ይገርማሉ። እናንተን ወደፊት በደንብ ያኮራሉ። በዩቲዩብ ላይ ፈክታችሁ የምትደምቁ በጽናት አቋም ላይ የምትታወቁ ማን ዩቱበር አለ እንደ እናንተ የሚያምር እንዲሁ ስማን አለ ፍቅር የሚያስተምር አስተዋ፣ ሀሳቢ ክፋት የለባቸው ዝብርቅርቅ ባህሪም አይታይባቸው። አይዳ የምትሰጡ ለአዲስ ዩቲበሮች ሁለታችሁ ናችሁ የዩቱብ አርበኞች። ደግሞ በዚህ መሀል ፋሚሊዎቻችሁ አንድ ጥያቄ አለን መልሱ በካችሁ። ከእንግዲህ በኋላ የሴቲል ቪዲዮ እንትስሩ ቤታችሁ፣ ወደፊት ስታዩት እንዳይደብራችሁ። ለእናብሳላት ብሩክ አርአያ ብቻ ነው መሆን ያለባቸው። የቤተሰብ ሀቅን ቶሎ ተወጡና የዛሬ አመት ደግሞ የናብሳላት ክስት እኛ ምን ሆነ ይሄ ጊዜያችሁ ነው። ከሁሉም የላቀ ደስ ብሏችሁ ኑሩ። ህልሜ ነው አለቀ። በዚህ አጋጣሚ ሀብና መለኛው ለፍጹምም ደግሞ ምስጋና ቀርባለው ከጎናቸው ሁሉ አመሰግናለሁ። ላማየመሽዬ እንዲሁም ጋሽዬ ትንሽ ምስጋና አለኝ። ቤቱን ከሚሚዬ እኛ ሰችሁ ወይም ኦደንሳችሁ ሁለት ዓመት ሆነን ከተዋወቅ ናችሁ ጋሽዬ መከሪ ጨርሰነዋል። ግጥሙ አዩዬ እናመሰግናለን። ያው ብሩክዬ ግጥሙ ለእናንት ነው። አዩ ናት እኔ ትኮር አስቸግሯት ነው አቀራሪም ብላይ ሁላችሁንም እናመሰግናለንራ። በጣም መስዋዕት ከፍሎ ከፍለን ነው እዚህ የምንቀመጠው። ስራ ላይ ሆና ነው አራት እያቀረበች ስለሆነ ነው በሪኬርድ ያሰማናቸው። መስዋዕት ከፍለን ነው እዚህ ጋር የምንቀመጠው እና ከቅርታ ጋር እናመሰግናለን። ሀዩ ሐይሚ እና ብሩኬም እናንተም ደግሞ እንወዳችኋለን። አመሰግናለን እግዚአብሔር ያክብርልን። ከፍታችሁን ነው የምንፈልገው ሁሌም። ወደኋላ ጠላት ጠላት፣ ይኸውላችሁ አንድ ነገር እንላችሁ፣ ጠላት በኖሩ ጥሩ ነው። ጥንቃቄ አርጉ፣ በዙሪያችሁ ያለ ሰዎችም ስራ ስትሰሩም ደግሞ ጥንቃቄ አርጉ። ጠላት የህይወት ማሰራ ነው እና ወደፊት ያጠነክራል ብዙ አስመሳዮች